አገር ሰላም ብላችሁ የ25 ብር ካርድ ሞልታችሁ 25 ብሩን ባጊዝ ገዝታችሁ 25 ብሩን ደግሞ በኋላ ተጠቀምበታለሁ እያላችሁ እየተጠቀማችሁ ከ25 ደቂቃ በኋላ ፓኬጁም ብሩም የት እንደገባ ሳታውቁት እያለቀ ለተማራችሁ ሰዎች ዛሬ ሶስት ወሳኝ መፍትሄዎች እነግራችኋለሁ። በዚህ ቪዲዮ መጨረሻ ላይ ለተቸገራችሁበት ነገር መፍትሄ እንደምታገኙ በማመን አሁን በቀጥታ ወደ ቪዲዮአችን እንገባለን። የመጀመሪያው መፍትሄ ዋይፋይ ወይንም ደግሞ ዳታ ስታበሩ አንዳንድ አፕሊኬሽኖች ካለ እናንተ ፈቃድ በራሳቸው ዳታችሁን እየተጠቀሙ አንዳንዴም ደግሞ እናንተ ሳትፈልጉ የተለያዩ አፕሊኬሽኖችንና ጌሞችን ወርደው ታገኛላችሁ። ብራችሁንም ወዲያው አልቆ ታገኙታላችሁ። ይህም የሚሆንበት ምክንያት እናንተ አፕሊኬሽኖችን በራሳችሁ ዳታ እንዲጠቀሙ ስለፈቀዳችሁላቸው ነው ማለት ነው። ይህንም ለማስተካከል በቀጥታ ወደ ስልካችሁ ሴቲንግ ትገቡና ሲም ኤንድ ኔትወርክ ሴቲንግስ የሚለውን ነክታችሁ ስትገቡ እዚህ ጋር ዳታ ኤንድ ሴኩሪቲ የሚለውን ትነካላችሁ። ከዛም ዳታ ዩዜጅ የሚለው ውስጥ ትገባላችሁ። ከዛም ልክ እንደዚህ ሲመጣላችሁ ወደታች ወረድ ትሉና ኔትወርክ ማኔጅመንት የሚልለ እሱ ውስጥ ትገባላችሁ። ከዛም እንደምታዩት ዋይፋይ እና ዳታ ብሎ ከፋፍሎ ያስቀምጥላችሁና እዚህ ጋር ደግሞ ስልካችሁ ውስጥ ያሉትን አፕሊኬሽኖች በሙሉ ያመጣላችኋል ማለት ነው። ከዛም ዋይፋይ ተጠቃሚ ከሆናችሁና እዚህ ዋይፋይ በሚለው መስመር ሁሉም አፕሊኬሽኖች ኦን ሆኖ ከሆነ ዋይፋይ በምታበሩበት ሰዓት ሁሉም አፕሊኬሽኖች ዋይፋይን እንዲጠቀሙ ፈቀዳችሁላችሁ ማለት ነው። በተመሳሳይ ዳታ ኦን በሚለው መስመር ያሉትም አፕሊኬሽኖች ኦን ሆኖ ከሆነ ዳታ ኦን በምታደርጉበት ሰዓት ካለእናንተ ፈቃድ ዳታችሁን አፕሊኬሽኖቹ እንዲጠቀሙ ፈቃዳችሁላቸው ማለት ነው። እዚህ ጋር እንዲላስቁማችሁና ሳምሰንግና ሌሎች ስልኮች ላይ እነዚህ አይነት ሴቲንጎች ከሌሉ ይህንን ሴቲንግ ራሱን የሚተካ አፕሊኬሽን የቴሌግራም ቻናል አስቀምጥላችሁና በእሱ መጠቀም ትችላላችሁ። ሊንኩን ደግሞ የኮመንት የመጀመሪያው ቦታ ላይና ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። ከዛም እንግዲህ እነዚህን ሌባ የሆኑ አፕሊኬሽኖች ሁለተኛ የእኛን ዳታ እንዳይጠቀሙ ለማድረግ ከኛ የሚጠበቀው እዚህ ጋር ዳታ የሚለውን አንዴ በመንካት ሁሉንም ኦፍ እናደርግና መጠቀም ለምንፈልጋቸው አፕሊኬሽኖች ብቻ መርጠን በመፍቀድ ዳታ እና ዋይፋይ ስናበራ የፈቀድንላቸው አፕሊኬሽኖች ብቻ ስለሆነ የሚጠቀሙት፣ በዚህ መልኩ በሰላም መጠቀም እንችላለን ማለት ነው። ናይስ። ሁለተኛው መፍትሄ ደግሞ አሁንም ሴቲንግ ላይ ትገቡና፣ ወረታች ወረድ ብላችሁ አፕ ማናጅመንት የሚላለ እሱ ውስጥ ግቡ። ከዛም ይሄንን አፕ ሊስት የሚለውን ምረጡ። በመቀጠል ልክ እንደዚህ ሁሉንም አፕሊኬሽኖች ሲያመጣላችሁ አንዱን አፕሊኬሽን መርጣችሁ ትገቡና ሞባይል ኤንድ ዳታ የሚለውን ትናካላችሁ። ከዛም እንደምታዩት ባርግራውንድ ዳታና አን ሪስትሪክትድ ዳታ የሚሉት ሁለቱም ኦን ከሆኑ አድገውት ናቸው። ምክንያቱም እነዚህ ኦን ሆኑ ማለት ባርግራውንድ ላይ እናንተ ሳታውቁ በራሳቸው ፈቃድ ኢንተርኔታችሁን ይጠቀማሉ ማለት ነው። ለምሳሌ ይህን አፕሊኬሽን ተመልከቱት። እኔ ሳላውቅ ይህንን ያክል ሜጋ ባይት እየተጠቀመ ነበር ማለት ነው። እኛውም ሁሉንም አፕሊኬሽኖች እየገባችሁ ኦፍ እያደረጋችሁ መገላገል ትችላላችሁ። ሶስተኛውና የመጨረሻው መፍትሄ ደግሞ ብዙዎቻችሁ አጠብቁትም እንዲሁም አታውቁትም ብዬ አስባለሁ እሱ ምንድነው? ቀጥ ብላችሁ የስልክ መደወያችሁ ላይ ትገቡና ስታር 900 መሰላል ብላችሁ ደውሉ። ከዛም 1 2 3 ብሎ ወይንም ደግሞ ዜሮን አስገብታችሁ ኔክስት ስትሉት እስከ ስድስት ድረስ አሉ። እነዚህም ምንድናቸው መሰላችሁ? እናንተ በማወቅም ይሆናል ባለማወቅ ከተለያዩ ድርጅቶች በኤስኤምኤስ አማካኝነት የተመዘገባችሁበት ነው። ለምሳሌ አምስት ቁጥር ላይ ያለውን ማስታወቂያን ከደንበኝነት ምዝገባ ይውጡ የሚለውስ ስገቡ እንደምታዩት የድርጅት በየቀኑ ከመሞላው ካርድ ላይ 3 ብር ይወስዳል ማለት ነው። እስካሁኗ ሰዓት ድረስ የእናንተም ደግሞ አንድ ቁጥር ላይ የምዝገባ ዝርዝር የሚለውስ ገብታችሁ የምን ድርጅት ተመዝጋቢ እንደሆናችሁ ማየት ትችላላችሁ። ካያችሁ በኋላ ሶስት ቁጥር ላይ ያለውን ሁሉንም ለማቋረጥ የሚለውን ትጠቀሙና ሶስት ቁጥርን አስገብታችሁ ሴንድ ስትሉት ልክ እንደዚህ ጥያቄው በሂደት ላይ ነው ይላችሁና በመቀጠል ልክ እንደዚህ አይነት ቴክስት ይልክላችኋል። ሳታውቁት ተመዝግባችሁበት ከነበረው ድርጅት ጋር ደንበኝነታችሁን አቋርጣችኋል የሚል ቴክስት ነው። እንደምታዩ በዚህ መልኩ እንግዲህ ካርዳችሁንም ፓኬጃችሁንም ካለ ስጋት መጠቀም ትችላላችሁ ማለት ነው። ደግሞ ካርድ እንደልባችሁ በየቀኑ የምትቀበሉበትን አፕሊኬሽን ቪዲዮ ሰርች አለው ይህንን ቪዲዮ መመልከት ትችላላችሁ። የዛሬው ቪዲዮ ይህንን ይመስል ነበር። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ እና ላይክ እያደረጋችሁ ጠብቁኝ። ማንኛውም ሀሳብ፣ አስተያየት ካላችሁ ደግሞ ኮሜንት ላይ ጻፉልኝ። ይመቻችሁ።